እንቁ ምስጋና ልዩ የኢድ አልፈጥር በዓል ፕሮግራማችን አሁንም እንደቀጠለ ነው። ተመልካቾቻችን፣ እዚህ የምትገኙ ታዳሚዎቻችንም አብራችሁን ስላላችሁ ከልብ እናመሰግናለን። ፕሮግራማችንን ወደ ማገባደዱ እየተጠጋንም ስለሆነ አሁንም እንግዲህ በትኩረት ከኛ ጋር እንድትሆኑ ነው የምንጋብዛችሁ። አሁን ደግሞ እንግዲህ በሚገርም ችሎታ፣ በአስደናቂ ብቃት፣ በሰርከስ ትርኢት በአፍሪካ የድንቃድንቅ መዝገብ ላይ ስሟን ማስፈር የቻለች እንደዚሁም ደግሞ በዓለም የድንቃድንቅ መዝገብ ላይ ስሟን ለማስፈር እንግዲህ የእውቅና ሰርተፍኬት እየጠበቀች የምትገኝ አንዲት ወጣት ነው አሁን ወደ እናንተ የምናደርሰው። እቺ ወጣት እዚህ የሰርከስ ትርኢቷን ታቀርብልናለች። እንደዚሁም ደግሞ እኔ ከአሰልጣኛዋ ጋር ቆይታ የማደርግ ነው የሚሆነው። ወደ መድረክ እነሱን ጋብዛለሁ። ኤልሳቤጥ ተክለ ማርያም ትባላለች። የኮንቦልቻ ከተማን እንግዲህ እያስጠራች የምትገኝ የጂምናስቲክ ወይም የሰርከስ ባለሙያ ናት። ኤልሳቤጥ እንግዲህ ምንድን ነው የሰርከስ ትርኢቷ ካላችሁ ደግሞ በአፏ ብረት በመያዝ በመሽከርከር ረጅም ደቂቃዎችን ትቆያለች በነገራችን ላይ በዓለም የተያዘው ሪከርድ አራት ደቂቃ ከ17 ሰከንድ ነው ሞንጎሊያዊት ነች የያዘችው እሱን ወደ 16 ደቂቃ እንግዲህ በከፍተኛ ደቂቃ በማሻሻል ወደ ዓለም ሪከርድ ላይ ስሟን ለማስፈር እንግዲህ ቪዲዮዎቿ አልክ አየጠበቀች ነው የሚገኘው ሰርተፍኬቱን እዚህ ትርኢቷን የምታሳይልን ነው የሚሆነው እሷን ወደ መድረክ እጋብዛለሁ።

እንደምታዩት እንግዲህ በጣም ትልቅ ተሰጥኦ የሚጠይቅ ከባድ ነገር ነው እያደረገች የምትገኘው ኤልሳቤጥ ተክለማርያም። ሀገራችንን ስሟን ለማስጠራት በዓለም የድንቃድንቅ መዝገብ ላይ ስሟን ለማስፈር እንግዲህ ጥረት እያደረገች ነው። በነገራችን ላይ እዚህ ደቂቃ እየቆጠረ ነው የሚገኘው ምን ያህል ደቂቃ ቆይታለች የሚለውን ወደ እናንተ የምናደርስ ነው የሚሆነው። ኤልሳቤጥ እንግዲህ ትርኢቷን እያሳየች እኔ ከአሰልጣኟ ጋር ቆይታ የማደርግ ነው የሚሆነው። አሰልጣኟ ሙልጌታ ነጋሽ ይባላል። እንግዲህ የኤልሳቤጥ ተክለማርያምን ችሎታ እያየን ነውና አንተ አሰልጣኛ ነህ። በሰርከስ ኮምቦልቻ ከ8 ዓመቷ ጀምረው ነው እንግዲህ ተሳታፊ የነበረችው እና እስኪ ምን አይነት ብቃት ነው ያላት ከሚለው እንጀምር። እሺ፣ በቅድሚያ እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ፣ ያው ስትጀምር በጂምናስቲክ ስፖርት ነው ለመጀመሪያ ጊዜ የጀመረችው። ፕሮጀክት ብዙ ጊዜ ህፃናቶችን መድበለ እንይዛለን ና ከስምንት ዓመት ጀምሮ ያው እስካሁን ድረስ የያዘችው ብዙ ውጤቶች አሉ። ያው በዝርዝር ለመናገር ቢከብድም በሀገር አቀፍም በክልልም ብዙ ውጤቶች ያመጣቻቸው ሜዳሊያዎች አሉ። ያው አሁን ላይ ላለችበት ብቃቷ ያው ብዙ ጊዜ ጠንክሮ በመስራት የሚመጣ ነው። ይሄ ተፈጥሮ ሳይሆን ታለንት ነው፣ በድግግሞሽ የሚመጣ ታለንት ነው። ስለዚህ በቅርቡ ደግሞ የተሻለ ነገር እናመጣለን ብለን እናስባለን። እንግዲህ ኤልሳቤት በዚህ ሁኔታ እስከ 16 ደቂቃ ለዓለም ሪከርድ እንግዲህ ለመስበር ቪዲዮ ልካ የሰርተፍኬቱን እየጠበቀች ነው የምትገኘው። አሁንም እንግዲህ ደቂቃው እየቆጠረ ነው። ዛሬ ደግሞ እዚህ እኛ ባለንበት መድረክ ላይ ምን ያህል ደቂቃ ትቆያለች የሚለውን እናያለን። ሪከርድም ልትሰብር ትችላለች፣ የራሷን ሪከርድ ማለት ነው፣ ልታሻሽልም ትችላለች። ለዓለም ሪከርድ መዝገብ ከላከችው በተጨማሪ ደግሞ ልታሻሽልም ልም ትችላለች የምናይ ነው የሚሆነው። እሱን እንግዲህ አሰልጣኟ ሙልጌታ ነጋሽ ከስምንት ዓመቷ ጀምሮ በዚህ በሰርከስ ኮምቦልቻ ተሳታፊ እንደነበረችና በጂምናስቲክ ስፖርቱ ተወዳዳሪ እንደሆነችም ነግረህናልና እንግዲህ ይህ ትርኢት ከፍተኛ የሆነ ጥንቃቄ፣ ከፍተኛ የሆነ ልምምድ የሚፈልግ ነው ብዬ አስባለሁ። ምን ያህል ዓመት ተለማምዳለች በዚህ ሁኔታ? በመጀመሪያ እንደነገርኩሽ ያው በሌላ ስፖርት ነበር መጀመሪያ የጀመረችው ይሄን ወረዲ አሁን ወደ አራት ዓመት ከምናም ወደ አምስት ዓመት ይሆናል፣ ይሄን እንቅስቃሴ ከጀመረች በየጊዜው እየተሻሻለ የመጣ ነው። የመጀመሪያ የሰራ ነው ሰላሳ ሰከንድ ነው። ከዚያ በኋላ በድግግሞች ቀን በቀንም ያው እየጨመረ እየጨመረ አሁን 16 አልኩሽ እንጂ ከዛ በላይም ትይዘዋለች። ያው ግን በደንብ አሁን ላይ እርግጠኛ ሆነ ቪዲዮ ቤላክ ነው 16 ደቂቃ ነው። ለወረድ ጊነስ ሪከርድ በተሻለ መልኩ ደግሞ ለማሻሻልም እየሰራ ነው፣ ከዚህ የበለጠ ማለት ነው። እንግዲህ በርካታ የሰርከስ ትርኢቶች አሉ። ይህንን የሰርከስ ትርኢት ግን እንዴት መረጣችሁት? ወይ እንዴት ወደ ልምምድ ገባችሁ? የመጀመሪያ አይታችሁ ወደ ልምምድ የገባችሁበት አጋጣሚ ታስታውሰዋለህ? ለመጀመሪያ ጊዜ ያው ለሰርከስ ትርኢት ነበር የምንሰራው። ብዙ ጊዜ እንደዚህ በመሽከርከር በጥርስ ሚዛን ይሽከረከራል ትንትኑ በመሽከርከር ነበር ለመጀመሪያ ጊዜ ለትርኢት ነበረ። በኋላ ላይ ግን የዚች የሞንጎሊያዋ ሪከርድ ተሰብሮ ስናይ እኛም ይሄ እንደምናደርገው እርግጠኛ ስንሆን ወደ ሪከርዱ ሄድንበት። ያው እንዳለውም እንግዲህ በእጥፍ ነው የበለጠናት ያችኛዋን። ያው አሁን ፕሮሰሱ እየተካሄደ ነው፣ እንግዲህ ወደ ተሻለ ነገር ለማድረስ እንሞክራለን። እንደምታዩት እንግዲህ ተመልካቾቻችን፣ እዚህ የምትገኙት ታዳሚዎቻችንም በጣም ከባድ ነው የሚመስለው። እውነት ለመናገር በጣም ከባድ ነው። ለኤልሳቤት ግን የከበዳት አይመስለኝም። በዚህ ሁኔታ ለረዘም ላሉ ደቂቃዎች መቆየት በጣም ትልቅ ችሎታ የሚጠይቅ ነው። ምናልባት ኤልሳቤት ቀደም ሲል እንደነገርኳችሁ ተመልካቾቻችን፣ አሚኮ ባዘጋጀው የእንቁ ምስጋና ልዩ የኢድ አልፈጠር የበዓል ፕሮግራማችን የራሷን ሪከርድም ልታሻሽል ትችላለች ማለት ነው እና እስኪ እሱን የምናየው ነው የሚሆነው እስኪ ሞራል ሞራል እስኪ በዚህ አጋጣሚ ሙሌ ኮምቦልቻ ላይ የኮምቦልቻ ሰርከስ እንግዲህ ብዙ ታዳጊዎችን ይዞ እያሰራ ያለ ነው እና በዚ ዙሪያ እስኪ ሌሎች ተሰጦ ያላቸው ልጆችም አሉ ብዬ አስባለሁ። ሌሎች እንደዚህ በሰርከሱም በጂምናስቲኩም ተሰጦ ያላቸውን ታዳጊዎች ወጣቶች እንግዲህ ከዚህ የበለጠ ደረጃ ለማድረስ ምንድን ነው እየሰራችሁ ያላችሁት? እሺ በሰርከስ ኮምቦልቻ ውስጥ በጣም ብዙ ወጣቶች አሉ። ወደ ሰባ የሚሆኑ ወጣቶች አሉ። ሁሉም የየራሱ ታለንት አለው። በተሻለ መልኩ በቅርቡም ኦልሬዲ አማራ ክልል ንሞክለን በኢትዮጵያ አንደኛ ወተናል። አዲስ አበባ ላይ እዙ ማነው ደብረ ዘይት ላይ ውድድሮችን በማሸነፍ ለክልሉ ለከተማችንም ብዙ አስተዋጽኦ ያደረጉ ወጣቶች አሉ። የዛሬ ሳምንትም የምስራቅ አፍሪካ ፌስቲቫል አዲስ አበባ ተሳታፊ ነበር። ሁድለት ነው ወደ ኮምቦልቻ የገባ ነው። ስለዚህ ብዙ ወጣቶች አሉ ታለንት ሊሆኑ። ወሎ እንደሚታወቀው የታለንት ሀገር ነው። ድንጋውን የምታጋጭው ዜማ የሚፈጥር አካባቢ ነው። ስለዚህ ብዙ ወጣቶች አሉ ታለንት ሊሆኑ፣ በየዘርፉ ውጤታማ የሆኑ ልጆች አሉ። እንግዲህ ሌሎችም ታዳጊዎችም እንደ ኤልሳቤጥ፣ እንግዲህ በተለያዩ የሰርከስትሪቶች ጂምናስቲኮች ክልላቸውን፣ ከዛ ባለፈ ደግሞ ሀገራቸውን ወክለው ደግሞ ወደ ተለያዩ የዓለም ክፍሎች በሚሄድ ትሪታቸው እንደሚያሳየው እምነታችን ነው። እንግዲህ ኤልሳቤጥ አሁንም ቀጥላለች። ስለዚህ እስኪ ሞራል ሞራል ስጡልን እስኪ በጣም ከፍተኛ የሆነ ጥንቃቄ ይጠይቃል ብዬ አስባለሁ። ምናልባት በየቤታቸው ሆነው ይህንን ፕሮግራም የሚከታተሉ ታዳጊዎች፣ ወጣቶች ይኖራሉ እና እንደዚሁ ከመሬት ተነስቶ የሚሞከር ትርኢት አይደለም። ስለዚህ ከልጅነት ጀምሮ በጣም ልምድ የሚፈልግ በሰርከስ ብዙ ልምድ ሊኖርበት የሚገባ ጉዳይ ነው እና በዚህ ጉዳይ ላይ እስኪ ምን መልእክት፣ የጥንቃቄ መልእክት ብታስተላልፍልን? ብዙ ጊዜ ይሄ ጥንቃቄ የሚጠይቅ ስራ ነው። ሕፃናቶች በድፍረት የማይሞክሩት ብዙ ሰውነት ሊያዛባ የሚችል አገጭ ላይ፣ ትከሻ ላይ ብዙ ጉዳት ያለው ስለሆነ በጥንቃቄ በአሰልጣኝ የታገዘ ስራ ቢሰራ የተሻለ ነው ብዬ ነው የማስበው። ብዙ ጊዜ በቃ የአሰልጣኝ ድጋፍ ይፈልጋል። ዝም ብሎ የሚሰራ ስራ አይደለም። ሕፃናቶችም ትልቆችም ዝም ብሎ ዘው ብሎ የሚገቡበት አይደለም። በጣም ጥንቃቄ የሚፈልግ ስራ ነው። ኤልሳቤጥ ምን ያህል ጊዜ ነው ልምምድ የምትሰራው? በቀን ያለ እረፍት ሶስት ደቂቅ ማነው ሶስት ሰዓት የትንፋሽ ስራ ትሰራለች። ስናወራው ለማመን የሚከብድ ይመስላለ። ሰው አርባ ደቂቃ በአፏ ውሃ ይዛ ገመር ዘላለች። ከአርባ ደቂቃ እስከ 50 ደቂቃ፣ ሶስት ሰዓት በቀን ውስጥ እንቅስቃሴ ትሰራለች። ትንፋሽ የትንፋሽ ስራ ምክንያቱም በዚህ ስራ ስትሰራ በአፍንጫዋ ብቻ ነው ትንፋሽ የምተነፍሰው። አፏ መተንፈስ ለማይችል ስለያዘ፣ ስለዚህ ብዙ ጊዜ አፏን ብቻ አፍና በአፍንጫዋ ብቻ ትንፋሽ ረጅም ሰዓት ትሰራለች ኦልሬዲ ሶስት ሰዓት በቀን ትሰራለች። ከእሑድ በስተቀር ማለት ነው ከትምህርት ጋር ያው ከትሬኒንግ ሰዓት በኋላ ነው ማነው ከትምህርት ሰዓት በኋላ ነው ከ11 ሰዓት በኋላ እስከ ማታ 2 ሰዓት ባለችን ሰዓት ነው የምንሰራው። በነገራችን ላይ ይሄ ብቻ አይደለም ስራው ሌላም ስራ አላት በቅርቡ ሌላም ስራ እየጀመረችው አለ ይፋ የምናረገው አለ በነገራችን ላይ ለሁለተኛ ሪከርድም ሌላ እየተዘጋጀች ነው አንድ ቆይታ ሞንጎላዊ ነች ያዘችው፣ በጥርስ መሽከርከር ደግሞ ኢትዮጵያዊ ነች ያዘችው። ስለዚህ ሁለቱንም ሪከርድ በአንድ ላይ ለማስመዝገብ እየሰራን ነው ያለነው። ኤልሳቤትን እናበረታታት። ኤልሳቤት ዘጠኝ ደቂቃ ላይ ደርሳለች። ነገር ግን እንግዲህ ከታዳሚዎቻችን ሪከርዷን ታሻሽል እያለ ነው የፕሮግራሙ አስተባባሪ። እንግዲህ ከአሰልጣኙ ሀሳብ እንቀበል። እንግዲህ ያለችበት ሁኔታ ብዙዎቻችን፣ እኔንም ጨምሮ በጣም አስጊ ነው አደለም። የእሷ ሁኔታ ያሳሰባችሁ ይመስለኛል። አሰልጣኙ አስጊ እኔ ሀሳብ ልስጥ እያለ ነው እርግጥ ነው በጣም ያሳቅቃል። ግን ሌሎች ሚዲያዎች ላይ ሁሉ ከባክስቴጅ ያሉ ሰዎች ሁሉ ትተውብን የወጡ ሰዓት አለ። ሁለት ሚዲያ ላይ ይቀርበናል። ግን ይሄ የሀገር ገጽታ ነው። በቃ ይሄ ወሳኝ ነው ለእኛ በተለይ ለከተማችንም ሆነ ለክልላችን ወሳኝ ነገር ነው። በዚሁ ሚዲያ ይሄ ሪከርድ የሚመዘገብልን በዚሁ አጋጣሚ እኛም ደስተኞች ስለሆነ ቢቀርብልን ደስ ይለናል። አመሰግናለሁ። አስር ደቂቃ ላይ ደርሳለች። ይህ እንግዲህ በአፍሪካ የድንቃ ድንቅ መዝገብ ላይ ያሰፈረችው የራሷ ሪከርድ ነው ማለት ነው። አስር ደቂቃ ከ24 25 እየቆጠረ ነው ደቂቃው። ስለዚህ እንጠብቅ ታዳሚዎቻችንና ተመልካቾቻችን የአማራ ሚዲያ ኮርፖሬሽን በኮምቦልቻ ከተማ ያዘጋጀውን እንቁ ምስጋና ልዩ የኢድ አልፈጥር በዓል ፕሮግራማችንን ነው በመከታተል ላይ የምትገኙት። አብራችሁን ስላላችሁ ከልብ እናመሰግናለን። ይህንን ፕሮግራማችንን የክብር ስፖንሰር የሆነን የኮምቦልቻ ከተማ አስተዳደር ነው ከልብ እናመሰግናለን። እንዲሁም ደግሞ የአንደኛ ደረጃ ስፖንሰራችን ደግሞ የቦሮሜዳ ጠቅላላ ሆስፒታል ነው። የኮምቦልቻ ከተማ አስተዳደር ከሚያዝያ 20 እስከ ሚያዝያ 29 ድረስ የኢንዱስትሪና እና ኢንቨስትመንት ኤክስፖ ያካሄዳል። በዚህ ኤክስፖ ላይ መሳተፍ የምትፈልጉ የሀገር ውስጥና የባህር ማዶ ባለሀብቶች፣ ኢንቨስተሮች ወደ ከተማ መታችሁ እንድትሳተፉ መጋበዝ እንወዳለን። እንዲሁም ደግሞ ኮምቦልቻ ከተማ በኢንዱስትሪ መደኛነቷ ይበልጥ ትታወቃለች። ና መታችሁ ኢንቨስት ማድረግ መስራት የምትፈልጉ መታችሁ መስራት ትችላላችሁ ከኮምቦልቻ ከተማ አስተዳደር ጋር የኮምቦልቻ ከተማ አስተዳደር የ አሚኮ ያዘጋጀውን የእንቁምስ ጋና ልዩ የኢዳል ፈጥር የበዓል ፕሮግራማችንን ስፖንሰር ስለሆነን የክብር ስፖንሰር ስለሆነን ከልብ እናመሰግናለን። እንዲሁም ደግሞ የተለያዩ የጤና አገልግሎቶችን የሚሰጠው የቦር ሜዳ ጠቅላላ ሆስፒታል የአንደኛ ደረጃ የክብር የአንደኛ ደረጃ ስፖንሰራችንም ስለሆነ ከልብ እናመሰግናለን። እንግዲህ በሀገር ውስጥ መሆናችሁ እንዲሁም በባህር ማዶ ፕሮግራማችን እየተከታተላችሁ የምትገኙ ተመልካቾቻችን አሁንም የተለያዩ ፕሮግራሞችን ወደ እናንተ እናደርሳለን፣ እንቀጥላለን። አሚኮን ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ እናመሰግናለን። ከአማራ ሚዲያ ኮርፖሬሽን አሚኮ ጋር መስራት የምትፈልጉ እንግዲህ ከድርጅታችን ጋር መስራት ትችላላችሁ። ከአሚኮ ጋር ስትሰሩ ይበልጥ ታተርፉበት አላችሁ ማለት እንወዳለን። ምርትና አገልግሎታችሁን በአማራ ሚዲያ ኮርፖሬሽን እንድታስተዋውቁም እንጋብዛለን። ኤልሳቤት ቀጥላለች፣ ደቂቃዋን ማየት እንችላለን። 13ት ከ32 ደርሳለች። እንግዲህ ለ16 እየተጠጋን ነው አደለ? የዓለም ሪከርድ ላይ ስሟን ለማስፈር የላከችው ቪዲዮ ላይ 16 ደቂቃ ነው ቆይታ ያደረገችው። በነገራችን ላይ ቀደም ሲል እንዳለው በሞንጎላዊቷ የተያዘው ሪከርድ አራት ደቂቃ ከ17 ሰከንድ ነው። እንግዲህ በምን ያህል ደቂቃ እያሻሻለች እንደሆነ እየተመለከታችሁ ነው። ምናልባት ስሟ በዓለም የድንቃድንቅ መዝገብ ላይ ሲሰፍር እንግዲህ ይህንን ትርኢት እናንተም እንደታደማችሁ እማኝ ትሆናላችሁ ማለት ነው። አስራ አምስት ደቂቃ ደርሳለች እኛ ካላስቆምናት በስተቀር አይደለ፣ በዚሁ የምትቀጥል ነው ይመስለን። እንደውም እንደሰማሁት ሙሌ ወደ ሀያ ደቂቃ ልምምድ ላይ እስኪ ስለሱ ንገረን። በነገራችን ላይ ሀያ ደቂቃ ሰርተነዋል። ለሁለተኛ ቪዲዮ እየላክን ነው። ከዚህ በላይም የተሻለ ማድረግ እንችላለን። እስከሚጠሩን ድረስ ወደ ተሻለ ደቂቃ ምናልባት እንግዲህ ዳኞች እስከሚተኙት ድረስ እናደረገዋለን ብለን እናስባለን። ምናልባት ኤልሳቤጥ የተለየ ችሎታ ወይም ተሰጦ አላት ብዬ አስባለሁ። ቀደም ሲል እንዳልከን ከዚህ ባለፈ ደግሞ ሌላም እንደዚሁ የተለያዩ ሪከርዶችን ለመስበር እየሞከረች ነው። እና የእሷን ችሎቷን ተሰጠዋን እስኪ ልዩ ተሰጥዋ እንዴት ነው የምትገልጽልን? በነገራችን ላይ ሴትነት ጥንካሬ መሆኑን የማውቀው በእሷ ነው። በጣም ጠንካራ ነች። ሴት ልጅ ብዙ ነገር ትሰራለች፣ ብዙ ነገር ትችላለች የሚያስብል ትልቅ ተሰጧ አላት። እልህኛ ናት። በጣም ጠንካራ ነች። ብዙ ነገርም ትሰራለች። 16 ደቂቃ ሞልቷል። በጣም እናመሰግናለን። እባካችሁ ሞራል ስጥውልን። በጣም የሚገርም ችሎታ፣ አስደናቂ ብቃት። እባካችሁ ከኤልሳቤት ጋር ትንሽ ቆይታ ላድርጋለን። ትንሽ ትንፋሽ ሰብሰብ ብታድርግና አንድ ሁለት ደቂቃ እስኪ በዚህ መሽከርከር ብቻ ነው። እስኪ ማውራትስ ላይ እንዴት ናት? ከዚህ በኋላ የሚለው እኔ በሆን አሰብኩት አንድ ቃልም ማውጣ አይመስለኝም። በቅድሚያ እንኳን ደስታለች። ስንት ደቂቃ ሙሌ? 16 ደቂቃ። ይህ ማለት በዓለም የድንቃድንቅ መዝገብ ላይ ስሟን ለማስፈር የላከችው ቪዲዮ ነው። 16 ደቂቃ ማለት እዚህም አይተነዋል። በልምምድ ደግሞ እስከ 20 ደቂቃ ድረስ እንደቀጠልሽ ሰምተናልና እንዴት ነው አሁን? ምን እየተሰማሽ ነው? አሪፍ ነው። አስራ ስድስት ደቂቃ ዳውን ነው የሰራሁት። ያው ከዚህ በፊት ሀያ ምናምን ይሰሩ አሉ። ለአሁኑ ነው አስራ ስድስት ናደው። ወደፊት ቀን በጨመረ ቁጥር እየተሻሻለ ይመጣል። ያው እዚህ በቃው በአሰርጣኛ ድጋፍ ነው። አሰርጣኛ ኢንስትራክተር ሙሉጌታ ነጋሽ ይባላል። ያው ሙሉ በስፖርት ቤት ልጆችም ምናምን ድጋፍ፣ በእነሱ ድጋፍ ነው እዚህ የደረስኩት እና አመሰግናለሁ። አስራስድስት ደቂቃ እንግዲህ ትንፋሽ በአፍንጫዋ ብቻ የተነፈሰች በዚህ ብረት ላይ የቆመች አይመስልም። እንግዲህ ድምጿን ስንሰማ አደለ። ስለዚህ ባካች እስኪ ሞራል ስጡልኝ። እንግዲህ እዚህ የነበሩት ታዳሚዎቻችን ሲያዩሽ በጣም አዝነው ነበረ፣ በጣም ደንግጠው ሰግተው ነበር እና ወላጆች አካባቢሽ ማህበረሰብ ደግሞ እንግዲህ ሲያዩሽ ለምደውት ይሆን ቤተሰብ ከዚህ በፊትም ስለማየው ግን በጣም ብዙ ሰው አንቺ በጥርስሽ የምትቆሚ ልጅ ነሽ፣ አጥንት የለሽ ምናምን በየሄድኩበት እና ያው የሰዎቹ ማስተያየት ደስ ይላል በጣም እና በዚሁ አጋጣሚ ያው ማመስገን የምፈልጋቸው በቅድሚያ ፈጣሪ፣ ሲቀጥል ደግሞ አሰልጣኝ ኢንስትራክተር ጌታ ነገሽ፣ የስፖርት ቤት ልጆች እና ሀገራችን ወጣቶች እና ወሎ ዩኒቨርሲቲ በጣም በቃ ማምስገኝ የሚፈልገው እሱ ነው እና የከተማችን ከንቲባ አቶ መሀመድ አሚን ከዚህ በፊትም ብዙ ነገር አድርገውልናል። ያው አዲስ አበባ ስንሄድ የፕሌን ደርሶ መልስ ትኬት እሱ ነበር ይቆረጠልን እና አዲስ አበባ ያው በእግራችን ምናምን እንደዚህ ኮንዲሽናችን እንዲጠብቅ ሙሉ እስከምንመልስ ድረስ ያው መኪና መድቦልን ነበርና ከዚህ በኋላም ያው ብዙ ነገር እንጠብቃለን ማቴሪያልም በእሱ ድጋፍ እንደሚያደርግልን ቃል ገብተዋል። እና ስለ ሁላችሁንም አመሰግናል። እናንተንም አመሰግናል። ኤልሳቤት እንግዲህ ከስምንት ዓመቷ ጀምሮ ነው ይህንን የሰርከስ ትርኢት በአጠቃላይ የጂምናስቲክ ውድድር የጀመረችው እና አሁን ደግሞ የ18 ዓመት ወጣት ናት። ከዚህ የበለጠ እንግዲህ ብዙ ተሰጥኦ እንዳለሽም ሰምተናል። በአለም መድረክ ላይም እንጠብቅሻለን። ይህን ትርኢት እንግዲህ እኛ ያየነውን ትርኢት ደግሞ በአለም አቀፍ መድረክ ላይ ደግሞ አድጎ እንደምናየው እኛም አይተናት ነበር እንደምንል ምስክር እንደምንሆን እምነታችን ነው። በጣም አመሰግናለሁ። እባካችሁ በሞራል ወደ መቀበጫቸው ሸኙልኝ።